ዓለም በየሰከንዱ እየተለወጠ ባለበት በዚህ ዘመን እርስዎ የዚህ ለውጥ አካል ነዎት ወይስ ተመልካች? ርቀት ወይም እድሜ ሳይገድቡ ከራይዛፕ ቴክ ሶሉሽን ጋር የዓለምን የቴክኖሎጂ እውቀት የትም ቦታ ሆነው በማግኘት በዓለም ዙሪያ የሚፈለጉ ባለሙያ ይሁን ነው። ከትምህርቱም ሆነ ከሥራው ጋር ይጋጭብኛል ብለው አይጨነቁ። የእኛ ሁሉን አቀፊ ኮዲንግና ቋንቋ ኩርሶች በኦንላይን፣ በአካል በቀንና በማታ እንዲሁም ቅዳሜና እሁድን ጨምሮ ደርሶ በሚመች መንገድ ተዘጋጅቷል። ለምቾቶ ሁሌም ቅድሚያ የሚሰጠው ትምህርት ቤታችን ለሴቶች በሴት ለወንዶች በወንድ ብቁ በሆኑ አስተማሪዎች እናስተምራለን። የምንሰጣቸው ስልጠናዎች ቤዚክ ኮምፒውተር ስኪልስ፣ ፉል ስታክ ወይም መርን ስታክ ወይም ዴቨሎፕመንት ፓይተን ፕሮግራሚንግ፣ ሞባይል አፕ ዴቨሎፕመንት እንዲሁም እንግሊዝኛና አረብኛ ቋንቋዎች ናቸው። የ12ተኛ ክፍል ማለፊያ ውጤት ላልመጣላችሁ ተማሪዎች የተዘጋጀው ታላቅ ቅናሽ የሚቆየው ለሶስት ቀን ብቻ በመሆኑ አሁኑኑ ፈጥነው ይመዝገቡ። የቤተሰብ አባሉንም ያስመዝግቡ። ትላንት ታሪክ ነገ ደግሞ ህልም ነው እና በእጁ ያለችውን ዛሬ ጠቀሙበት። ለበለጠ መረጃ በስልክ ቁጥር 0907677777 ወይም 0923565957 ላይ ደውሉ። አሊያም በቴሌግራም ገጻችን ራይዛፕ ቴክ ሶሉሽን ላይ ያገኘው ራይዛፕ